መዝሙር መቶ በቅንፍ መቶ አንድ የዳዊት መዝሙር። አቤቱ፥ ምሕረትህንና ፍርድን እቀኝልሃለሁ። እዘምራለሁ፥ ንጹሕ መንገድንም አስተውላለሁ፤ ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በዓይኔ ፊት ክፉ ነገር አላኖርሁም፤ ሕግ ተላላፊዎችን ጠላሁ። ጠማማ ልብም አልተጠጋኝ ክፉ ከኔ በራቀ ጊዜ አላወቅሁም። ባልንጀራውን በቀስታ የሚያማን እርሱን አሳደዱ። በዓይኑ ትዕቢተኛ የሆነውና ልቡ የሚሳሳው ከኔ ጋር አይተባበርም። ከኔ ጋር ይኖሩ ዘንድ ዐይኖቼ በምድር ምዕመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤቴ መካከል አይኖርም። አመፅን የሚናገር ባይኔ ፊት አይቀናም። አመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኀጢአተኞች ሁሉ በማለዳ እገላቸዋለሁ። መዝሙር መቶ አንድ በቅንፍ መቶ ሁለት ባዘነና ልመናውን በእግዚአብሔር ፊት ባፈሰሰ ጊዜ የችግረኛ ጸሎት። አቤቱ፣ ጸሎቴን ስማኝ፤ ጩኸቴም ወደ አንተ ይድረስ። በመከራዬ ቀን ፊትህን ከኔ አትመልስ፤ ጆሮህን ወደኔ ያዘንብል፤ በጠራሁ ቀን ፈጥነህ ስማኝ። ዘመኔ እንደ ጢስ አልቃለችና አጥንቶቼም እንደ መቃጠያ ተቃጥለዋልና። እህል መብላት ተረስቶኛልና ተቀሰፉ፤ ልቤም እንደ ሳር ደረቀ። ከጩኸቴ ድምፅ የተነሳ አጥንቶቼ ከሥጋዬ ጋር ተጣበቁ። እንደ ምድረ በዳ እርኩም መሰሉ። በፈረሰ ቤት እንዳለ እንደ ጉጉት ሆኑ ተጋው። በሰገነትም እንደሚኖር ብቸኛ ድንቢጥ ሆኑ። ጠላቶቼ ይህ ሁልጊዜ ይሰድቡኛል የሚያሳድዱኝም ተማማሉብኝ። አመድን እንደ እህል ቅም ያለሁና መጠጤንም ከምባዬ ጋር ቀላቅያለሁና ከቁጣህና ከመዓትህ የተነሣ አንስተኸኛልና ጥለኸኝማልና፣ ዘመኖቼ እንደ ጥላ አዘን ብለዋል፤ እኔም እንደ ሳር ደርቅያል። አንተ ግን አቤቱ ለዘላለም ትኖራለ፤ መታሰቢያህም ለልጅ ልጅ ነው። አንተ ተነስ፤ ጺዮንንም ይቅር በላት፤ የምሕረቷ ጊዜ ነውና ዘመኗም ደርሷልና። ባርያዎችህም ድንጋዮቿን ወደዋልና ለመሬቷም አዝነዋልና አቤቱ አሕዛብ፣ ስምህን ነገሥታትም ሁሉ ክብርህን ይፈራሉ። እግዚአብሔር ጽዮንን ይሠራታልና በክብሩም ይገለጣልና። ወደ ችግረኞች ጸሎት ተመለከተ፣ ልመናቸውንም አልናቀም። ይህ ለሚመጣ ትውልድ ይጻፍ፣ የሚፈጠርም ሕዝብ ለእግዚአብሔር እልል ይላል። እግዚአብሔር ከመቅደሱ ከፍታ ሆኖ ተመለክቶአልና ከሰማይ ሆኖ ምድርን አይቶአልና የእስረኞችን ጩኸት ይሰማ ዘንድ ሊገደሉ የተፈረደባቸውን ያድን ዘንድ፣ የእግዚአብሔር ስም በጽዮን ምስጋናውም በኢየሩሳሌም ይነገሩ ዘንድ አሕዛብ በአንድነት በተሰበሰቡ ጊዜ መንግሥታትም ለእግዚአብሔር ይገዙ ዘንድ። በኀይሉ ጐዳና መለሰለት፣ የዘመኔን አነስተኛነት ነገረኝ። በዘመኔ እኩሌታ አትውሰደኝ፤ ዓመቶችህ ለልጅ ልጅ ናቸው። አቤቱ፣ አንተ ከጥንት ምድርን መሠረት፣ ሰማያትም የእጅ ሥራ ናቸው። እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁላቸው እንደ ልብስ ያረጃሉ፣ እንደ መጎናጠፊያም ትለውጣቸዋለህ፣ ይለወጡማል። አንተ ግን ያው አንተ ነህ። ዓመቶችህ ከቶ ያልቁም! የባሪያዎችህም ልጆች ይኖራሉ ዘራቸውም ለዘላለም ትጸናለች። መዝሙር 102 በቅንፍ መቶ 103 የዳዊት መዝሙር ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰ ስሙን ነፍሴ ሆይ እግዚአብሔርን ባርኪ፣ ምስጋናውንም ሁሉ አትርሺ። ኃጢአትሽን ሁሉ ይቅር የሚል፣ ደዌሽንም ሁሉ የሚፈውስ፣ ሕይወትሽን ከጥፋት የሚያድናት፣ በምሕረቱና በቸርነቱ የሚከልልሽ፣ ምኞትሽን ከበረከቱ የሚያጠግባት፣ ጎልማሳነትሽን እንደ ንስር ያድሳል። እግዚአብሔር ይቅርታ አድራጊ ነው፣ ለተበደሉ ሁሉ ይፈርዳል። ለሙሴ መንገዱን አስታወቀ፤ ለእስራኤል ልጆችም አደራረጉን። እግዚአብሔር መሐሪና ይቅር ባይ ነው፤ ከቁጣ የራቀ ምሕረቱም የበዛ ሁል ጊዜም አይቀስፍም፤ ለዘላለምም አይቆጣም። እንደ ኃጢአታችን አላደረገብንም፤ እንደ በደላችንም አልከፈለንም። ሰማይ ከምድር ከፍ እንደሚል እንዲሁ እግዚአብሔር ምሕረቱን በሚፈሩት ላይ አጠነከረ። ምስራቅ ከምዕራብ እንደሚርቅ እንዲሁ ኀጢአታችንን ከእኛ አራቀ። አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት ይራራል፤ ፍጥረታችንን እርሱ ያውቃልና፥ አቤቱ እኛ አፈር እንደሆንን አስብ። ሰውስ ዘመኑ እንደ ሳር ነው፤ እንደ ዱር አበባ እንዲሁ ያብባል፤ ነፋስ በነፈሰበት ጊዜ ያልፋልና ስፍራውንም ደግሞ አያውቀውምና። የእግዚአብሔር ምሕረት ግን ከዘላለም እስከ ዘላለም በሚፈሩት ላይ ጽድቁም በልጅ ልጆች ላይ ነው፤ ቃል ኪዳኑን በሚጠብቁ ትእዛዙንም ያደርጓት ዘንድ በሚያስቡ ላይ ነው። እግዚአብሔር ዙፋኑን በሰማይ አዘጋጀ፤ መንግሥቱም ሁሉን ትገዛለች። ቃሉን የምትፈጽሙ ብርቶችና ኃያላን፣ የቃሉንም ድምፅ የምትሰሙ መላእክቱ ሁሉ እግዚአብሔርን ባርኩ ሰራዊቱ ሁሉ፣ ፈቃዱን የምታደርጉ አገልጋዮቹ። እግዚአብሔርን ባርኩ ፍጥረቶቹ ሁሉ በግዛቱ ስፍራ ሁሉ። እግዚአብሔርን ባርኩ ነፍሴ ሆይ እግዚአብሔርን ባርኪ። መዝሙር መቶ ሦስት በቅንፍ መቶ አራት የዳዊት መዝሙር። ነፍሴ ሆይ እግዚአብሔርን ባርኪ አቤቱ አምላኬ ሆይ አንተ እጅግ ታላቅ ነህ ክብርንና ግርማን ለበስ ብርሃንን እንደ ልብስ ለበስ ሰማይንም እንደ መጋረጃ ዘረጋ እልፍኙን በውሃ የሚሠራ ሰረገላውን ደመና የሚያደርግ በነፋስ ክንፍ የሚሄድ መላእክቱን መንፈስ የሚያደርግ አገልጋዮቹንም የእሳት ነበልባል። ለዘላለም እንዳትናወጥ ምድርን በመሰረቷ ላይ መሰረታት። በጥልቅ እንደ ልብስ ከደንሃት፤ በተራሮችም ላይ ውሆች ይቆማሉ። ከዘለፋህም ይሸሻሉ፣ ከነጎድጓድህም ድምፅ ይደነግጣሉ። ወደ ተራሮች ይወጣሉ፣ ወደ ቈላዎች፣ ወዳዘጋጀህላቸው ስፍራ ይወርዳሉ። እንዳያልፉትም ድንበር አደረግህላቸው። ምድርን ይከድኑ ዘንድ እንዳይመለሱ ምንጮችን ወደ ቆላዎች ይልካል። በተራሮች መካከል ውኆች ያልፋሉ። የዱር አራዊትን ሁሉ ያጠጣሉ፣ የበረሃ አህዮችም ጥማታቸውን ይረካሉ። የሰማይም ወፎች በእነርሱ ዘንድ ያድራሉ፣ በድንጋይ ስንጥቅ መካከል ይጮሃሉ። ተራሮችን ከላይ የሚያጠጣቸው ከሥራ ፍሬ ምድር ትጠግባለች። እንጀራን ከምድር ያወጣ ዘንድ ለምለሙን ለሰው ልጆች ጥቅም፣ ሳርንም ለእንሰሳ ያበቅላል። ወይን የሰውን ልብ ደስ ያሰኛል፣ ዘይትም ፊትን ያበራል፣ እህል የሰውን ጉልበት ያጠነክራል። የእግዚአብሔር ዛፎች፣ እርሱም የተከላቸው የሊባኖስ ዝግባዎች ይጠግባሉ። በዚያም ወፎች ይዋለዳሉ፣ የሽመላ ቤትም የእነርሱ ጎረቤት ነው። ረጃጅም ተራራዎች ለዋላዎች ድንጋዮችም፣ ለሽኮኮዎች መሸሻ ናቸው። ጨረቃን ለጊዜዎች አደረገ፣ ፀሐይን መግቢያውን ያውቃል። ጨለማ ታደርጋለህ፣ ሌሊትም ይሆናል፤ በእርሱም የዱር አራዊት ሁሉ ይወጡበታል። የአንበሳ ግልገሎች ለመንጠቅ ይጮኻሉ፣ ከእግዚአብሔርም ምግባቸውን ይሻሉ። ፀሐይ ስትወጣ ይሰበሰባሉ በየዋሻቸውም ይተኛሉ። ሰው ወደ ተግባሩ እስኪመሽም ድረስ ወደ ሥራው ይወጣ። አቤቱ ሥራህ እጅግ ብዙ ነው፤ ሁሉን በጥበብ አደረግህ፤ ምድርም ከፍጥረትህ ተሞላች። ይህች ባሕር ታላቅና ሰፊ ናት፤ በዚያ ስፍር ቁጥር የሌለው ተንቀሳቃሽ፣ ታላላቆችና ታናናሾች እንስሶች አሉ። በዚያ ላይ መርከቦች ይሄዳሉ። በዚያም ላይ የፈጠርከው ዘንዶ ይጫወትበታል። ምግባቸውን በየጊዜው ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ፤ በሰጠሃቸውም ጊዜ ይሰበሰባሉ። እጅህን ትከፍታለህ፤ ከመልካምም ነገር ይጠግባሉ። ፊትህን ስትሰውር ይደነግጣሉ፤ ነፍሳቸውን ታወጣለህ ይሞታሉ፤ ወደ አፈራቸውም ይመለሳሉ። መንፈስህን ትልካለህ ይፈጠራሉም የምድርንም ፊት ታድሳለህ። የእግዚአብሔር ክብር ለዘላለም ይሆን፤ እግዚአብሔር በሥራው ደስ ይለዋል። ምድርን ያያል እንድትንቀጠቀጥም ያደርጋል፤ ተራሮችን ይዳስሳል ይጤሳሉ። በሕይወቴ ሳለሁ ለእግዚአብሔር እቀኛለሁ፤ ለአምላኬም በምኖርበት ዘመን ሁሉ እዘምራለሁ። ቃሌ ለርሱ ይጣፍጠው፤ እኔም በእግዚአብሔር ደስ ይለኝ። ኀጥአን ከምድር ይጥፉ አመፀኞች ከእንግዲህ አይገኙ። ነፍሴ ሆይ እግዚአብሔርን ባርኪ፣ ሃሌሉያ። መዝሙር መቶ አራት በቅንፍ መቶ አምስት ሃሌሉያ። እግዚአብሔርን አመስግኑ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ። ተቀኙለት፣ ዘምሩለት ታምራቱንም ሁሉ ተናገሩ። በቅዱስ ስሙ ተጓደዱ፤ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትጸናላችሁም፤ ሁል ጊዜ ፊቱን ፈልጉ። ባሪያዎቹ፣ የአብርሃም ዘር ለእርሱም የተመረጣችሁ የያዕቆብ ልጆች ሆይ የሰራትን ድንቅ አስቡ፤ ታምራቱን፣ ያፉንም ፍርድ። እርሱ እግዚአብሔር አምላካችን ነው፤ ፍርዱ በምድር ሁሉ ነው። ቃል ኪዳኑን ለዘላለም እስከ ሺ ትውልድ ያዘዘውን ቃሉን አሰበ። ለአብርሃም ያደረገውን ለይስሐቅም የማለውን ለያዕቆብ ሥርዓትን እንዲሆን ለእስራኤልም የዘላለም ኪዳን እንዲሆን አጸና። እንዲህም አለ፣ ላንተ የከነዓንን ምድር የርስታችሁን ገመድ እሰጣለሁ። ይህም የሆነው እነርሱ በቁጥር ጥቂቶች ሰዎች እጅግ ጥቂቶችና ስደተኞች ሲሆኑ ነው። ከሕዝብ ወደ ሕዝብ፣ ከመንግስትም ወደ ሌላ ሕዝብ አለፉ። የቀባኋቸውን አትዳሱ፣ በነቢያቴም ክፉ አታድርጉ ብሎ ሰው ግፍ ያደርግባቸው ዘንድ አልፈቀደም። ስለ እነርሱም ነገስታትን ገሰጸ። በምድር ላይ ራብ ጠራ፣ የእህልን ኃይል ሰበረ። በፊታቸውም ሰውን ላከ፤ ዮሴፍ ለባርነት ተሸጠ። እግሮቹም በእግር ብረት ደከሙ፤ እርሱም በብረት ውስጥ ገባ። ቃሉ እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። ንጉሥ ላከ ፈታው፤ የአሕዛብም አለቃ አስፈታው። የቤቱ ጌታ የጥሪቱ ሁሉ ገዢ አደረገው፤ አለቆቹን እንደ ፈቃዱ ይገሥጽ ዘንድ ሽማግሌዎቹንም ጥበበኞች ያደርጋቸው ዘንድ እስራኤልም ወደ ግብፅ ገባ፣ ያዕቆብም በካም አገር ተቀመጠ። ሕዝቡንም እጅግ አበዛ፣ ከጠላቶቻቸውም ይልቅ አበረታቸው። ሕዝቡን ይጠሉ ዘንድ በባሪያዎቹም ላይ ይተነኩሉ ዘንድ ልባቸውን ለወጠ። ባሪያውን ሙሴን የመረጠውንም አሮንን ላከ። የታምራቱን ነገር በላያቸው ድንቁንም በካም አገር አደረገ። ጨለማን ላከ፣ ጨለመባቸው። በቃሉም አመፁ! ውሃቸውን ወደ ደም ለወጠ፣ አሶቻቸውንም ገደለ። ምድራቸው፣ የንጉሶቻቸውም ቤቶች በጓጉንቸር ሞሉ። ተናገረ፣ የውሻ ዝምብ ትንኝም በዳርቻቸው መጡ። ዝናባቸውን በረዶ አደረገው፣ እሳትም በምድራቸው ተቃጠለች። ወይናቸውንና በለሳቸውን መታ፣ የአገራቸውንም ዛፍ ሁሉ ሰበረ። ተናገረ አንበጣም፣ ስፍር ቁጥር የሌለውም ኩብኩባ መጣ። የአገራቸውንም ለምለም ሁሉ በላ፣ የምድራቸውንም ፍሬ በላ። የአገራቸውንም በኩር ሁሉ፣ የጉልበታቸውንም መጀመሪያ ሁሉ መታ። ከወርቅና ከብርም ጋር አወጣቸው፤ በወገናቸውም ውስጥ ደዌ አልነበረም። ፈርታዋቸው ነበርና ግብፅ በመውጣታቸው ደስ አላት። ደመናን ለመሸፈኛ ዘረጋባቸው፣ እሳትንም በሌሊት ያበራላቸው ዘንድ ዘረጋ። ለመኑ ድርጭትንም አመጣላቸው፣ የሰማይንም እንጀራ አጠገባቸው። አለቱን ሰነጠቀ፣ ውኃም ፈሰሰ፤ ወንዞች በበረሃ ሄዱ። ለባሪያው ለአብርሃም የነገረውን ቅዱስ ቃሉን አስቧልና፣ ሕዝቡንም በደስታ የተመረጡትንም በእልልታ አወጣ። የአሕዛብንም አገሮች ሰጣቸው፤ የወገኖችንም ድካም ወረሱ፤ ሕጉን ይጠብቁ ዘንድ ሥርዓቱንም ይፈልጉ ዘንድ። ሃሌሉያ።